ፕሬዚዳንት ታዬ አጽቀሥላሴ በድሬዳዋ ከተማ እየተከናወኑ የሚገኙ የተለያዩ የልማት ስራዎችን ተመለከቱ። በጉብኝታቸውም የድሬዳዋ ዓለም አቀፍ ስቴዲየምን፣ የድሬዳዋ ኮንቬንሽን ማዕከልን፣ የድሬዳዋ ፖሊስ ኮሚሽን በሪፎርም የሰራቸውን ስራዎች ተመልክተዋል። በተጨማሪም የሌሊት ታክሲ ማህበርን፣ በመደመር ትውልድ መጽሐፍ ሽያጭ የሚገነባውን ቤተ መጻሕፍት፣ የድሬዳዋ ነጻ ንግድ ቀጠናና ደረቅ ወደብን ጎብኝተዋል። እንደዚሁም በድሬዳዋ ከተማ እየተከናወነ የሚገኘውን የኮሪደር ልማት ስራ ተዘዋውሮ መጎብኘት ችለዋል። የምግብ ዋስትና ለማረጋገጥ ብራዚል አይነተኛ ምሳሌ መሆኗን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በምክትል ጠቅላይ ሚኒስትሩ የተመራ ልዑክ ከሁለተኛው የብራዚል አፍሪካ የምግብ ዋስትና ረሃብን መዋጋትና የገጠር ልማት ጉባኤ ጎን ለጎን ሀገሪቱን በግብርና ዘርፍ ስኬታ የሚያደርጉ ተቋማትን ጎብኝተዋል። በጉብኝቱም የብራዚል ብሔራዊ አቅርቦት ኩባንያ የስራ እንቅስቃሴን ተመልክተዋል። በዚህ ወቅትም ኩባንያው ከምርት እስከ ገበያ ባለው ሂደት የአቅርቦት አሰራር የሚከታተልበት አሰራር ሰፊ ልምድ የሚወሰድበት መሆኑን ምክትል ጠቅላይ ሚኒስትሩ ተናግረዋል። ቀልጣፋ የትራንስፖርት ስርዓት ለመፍጠር የሚያስችሉ ተግባራት ተጠናክረው መቀጠላቸውን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች በየካ ክፍለ ከተማ የተገነባውን የየካ ሁለት የተሽከርካሪ ማቆሚያ መርቀው ስራ አስጀምረዋል። በዚህ ወቅትም ከለውጡ ወዲህ 35 ሺህ ተሽከርካሪዎችን ማስተናገድ የሚያስችሉ 150 የመኪና ማቆሚያ የተገንብተው ለአገልግሎት መብቃታቸውን ያነሱት፣ ዛሬ የተመረቀው የተሽከርካሪ ማቆሚያ በአንድ ጊዜ 1000 ተሽከርካሪዎችን ማስተናገድ የሚችል ነው ተብሏል።